ቀኙን ቀን ጠብቄ የተመቸኝ ቀን መንጋጭላውን አወልቅለታለሁ ዛትስ ማይ ላይፍ ፕሪንሲፕል ይሄ ሩል የምመራበት ሩል ነው ኤክስፓየርድ ስለማያደርግ በቀል መንጋጭላውን አወልቅለታለሁ ልብና አድርጌ ነው የሙሴን ነገር ሃይማኖት የማደርገው ነገሩን የማሽቃበጥና የሃይማኖት አደረጋችሁት አባት አብዛኞቻችሁ አሻቃበጥ ናችሁ ዘንድሮ መብራት ያለበት ማነው ካላችሁ፣ ብሩክ ኒውስ ነው። የአመቱ ምርጡ ቤስት ኢንፎርማቲቭ ኮንተንት ብሩክ ኒውስ። በቅድሚያ እግዚአብሔር ማመስገን እንፈልጋለሁ። ጌታ ክብሩን ይውሰድ፣ እዚህ ስለደረስን። ይላችሁ አስር ጊዜ በዘር በሃይማኖት ኦርቶዶክስ፣ ሙስሊም፣ ጴንጤ፣ አማራ፣ ኦሮሞ፣ ትግሬ እያላችሁ ሙሴንን ሃይማኖት አይወድም ሙሴንን ዘር አይወድም እያላችሁ አስር ጊዜ አንፎሎ እናድርገው፣ ውጡ ካካውንቱ ምና የምትሉት አንዴ ሰብሰብ በሉና ጠቅላለ ብላችሁ አንፎሎ አድርጉኝ፣ አንዴ ሰብሰብ ብላችሁ ክሬቲቭ አዋርድ ቦት ማድረግ ተጀምሯል፣ እና አሁን ላይ ያለውን ፍክክር ሁላችሁም ተመልክታችሁታል። እኔ ሳስበው ብሩክ ኒውስ የዚህን አመት ብቻ ሳይሆን የቀጣይ አመትም እንኳን የቲክቶክ ክሬቲቭ አዋርድ በቤስ ኢንፎርማቲክ መሸለም አለበት ብያምና ዘንድሮ ቲክቶክ አዋርድ ይገባዋል የምትሉት ቲክቶክ አዋርድ ምርጫ ተጀምሯል። እኔ ደሞ ሆነላለኝ። እውነቱን ለመናገር እጅግ በጣም በትዕቢት የተሞላ በትምክህት የተሞላ ንግግር ነው የተናገር፣ ደግሞ በጣም ልክ ያልሆነ ነገር ነው። እውነቱን ለመናገር ከብሩክ ኒውስ ጋር ያላችሁ ርቀት ያን ያህል በጣም የሰፋ አይደለም። በስራ ዙሪያ ላይም ብሩክ አሁን ባለው አቋሙ ቢበልጥ ነው እንጂ ከአንተ ያንስም። ይሄ በጣም ሀቅ ነው። ወንድማችን ትንሽ ቅናት ቢጤ ያደረበት ይመስለኛል። ምክንያቱም ስለ ሙሴ ሂስ ለመስጠት ወጥቶ ብሩክኒውስ አሁን ባለው ቁመና ከሙሴ ቢበልጥ እንጂ አያንስም ብሎ መደምደም ማለት ቅናት ነው። ምንም ጥርጥር የለው። እንዴት አስባችሁት ነው አዋርዱን ወደ ሃይማኖት የቀየራችሁት? ኮንተንታቸውን ከሃይማኖት ጋር ያገናኝም ያሏቸው አንድ ነጥብ ዘጠኝና ሁለት ሚሊዮን ፎሎወሮችም የአንድ ሃይማኖት ተከታዮች አይደሉ። የሚወዷቸው በስራቸው የወደዷቸው የሁሉም ሃይማኖት ተከታይ ሁሉም ማህበረሰብ ነው ፎሎ ያደረጋችሁ አይደለ። ስለዚህ በስራቸው አወዳደራችሁ እንትና ይሄንን ስላደረገ እንትና ከዚህ በዚህ ዓመት ከዚህኛው እንዲ ስለሚሻል ወይ ደግሞ በስራቸው አወዳደራችሁ ቦታ አድርጉ። በእርግጠኝነት ሙሴን የሚከተሉት የፕሮቴስታንት እምነት ተከታይ ብቻ አይደሉም። ብሩክን የሚከተሉት የኦርቶዶክስ እምነት ተከታዮች ብቻ አይደሉም። በስራቸው አወዳድራችሁ ቮት አድርጉ። የዘንድሮ የቲክቶክ ክሬቲቭ አዋርድ ላይ ብዙ አጨቃጫቂና አነጋጋሪ ነገሮች ብዙ ሰዎች እያነሳችሁ ነው። እሱ ይቆየንና፣ ግን የሙሴ ሰለሞንና የብሩክ ኒውስ ዜና ነገር በጣም እያነጋገረ ይገኛል እና ያጓጓል። እርግጥ እኔ ድምጼን ለአንድ ሰው ሰጥቻለሁ። እቺ ነገር ወደ ውስጥ ላስገባት ታዳላ ምናምን እንዳትሉኝ። ድምጼን ለሚገባው ይገባዋል ብዬ ለማስበው ሰው እኔ ድምጼን ሰጥቼዋለሁ። ብዙ ልጆች አሳዝናችሁኛል። የእውነት ማለት እንደዚህ ይዘቀጠ እንትን አስተሳሰብ ያላችሁ ሰዎች አላችሁ። አምና በብሄር ነበረ። ሁለት ሰዎች በብሄር ተወዳድረው አንደኛው ብሄር አሸንፎ በልታለች። ዘንድሮ አፕግሬድ አረጋችሁትና በሃይማኖት ከፕሮቴስታንት ቬስ ኦርቶዶክስ ልጆቹ ወክለው አሁን እኔ አታስዋሽኝ ብሩክ ኒውስ ኦርቶዶክስን ወክሎ አይደለም ዜና የሚሰራው ሙሴ ፕሮቴስታንትን ወክሎ አይደለም ዜና እየሰራ ያለው በቃ ዜና ነው የሚያቀርበው ስለዚህ ኦርቶዶክሱም ሙስሊሙም ፕሮቴስታንቱም ሲመርጠው ሃይማኖቱን ተገናርጎ ሳይሆን ስለሰራው ነገር ብሩክ ኒውስ ከሙሴ በእንደዚህ እንደዚህ ይሻላል ብሎ ጴንጤው ምኑ ምኑ ሊመርጠው ይገባል እናንተ ልጆቹ አንድ ቀንም ወጥተው ያልተናገሩበትን አንድ ቀንም ያላሰቡበትን ነገር ላይ አንስታችሁ ዝፍቅ አረጋችኋቸውና ነገሩን ወደ ሃይማኖት ወሰዱት፣ ወሰዳችሁት። በመዝሙር ቢሆን የተወዳደሩት ሙሴ ጴንጤ መዝሙር፣ ብሩክ የኦርቶዶክስ መዝሙር ዘምሮ ቢሆን ለብሩክ ድምጼን ሰጠዋለሁ። በመዝሙር ቢሆን ይሄ፣ በመዝሙር አይደለም። ላሳዩት ፐርፎርማንስ ያለፈውን አመት ምርጥ ስለነበሩ ብላችሁ የየራሳችሁን መመዘኛ አውጥታችሁ መስጠት፣ እኔ ለምሳሌ ከነሱ ሌላ ውጪ ጓደኛዬ ስለሆናችሁ ስለምትመቹኝ ምናምን ብለ መስጠት መብታችሁ ነው። እናንተ የእውነት ግን አጀንዳ ሰጥቶ በሃይማኖት ውድድሩን ያስጀምረው ማነው ነው? ሙሴ ሰለሞን ኮንቴንት ክሬተር ነው። ዜና ከሆነ ጊዜ በኋላ የሆነ ሚኒስትሪ ሚዲያ ከሱ ጋር ኮምፒት ማድረግ ይከብደዋል። አዎ፣ አይችልም፣ አይችልም። ይቅርታ አግልኝና

ጴንጤ የምትባሉ ሰዎች ግን መቼ ነው ከጎናችን ለመቆም ያሰባችሁት? አይናችሁ እያየ የኔ አካውንት ተዘጋ። አይናችሁ እያየ ሙሴ ሰለሞን ግን ቮት በማጣት ጴንጤ የለም ጴንጤ ሰላሳ ሺህ ብቻ ነው እንዲ ጴንጤ ኮ ዚህ ሀገር ላይ ያለ የእኔ አካውንት ሲወሰድ ዝም ብላቸው፣ ሙሴ ደግሞ ሲበለቅ ዝም ማለት አልችልም። ኮፒሊንክ አድርጉ፣ ፎሎ አድርጎ አድርጉ፣ ጫንብላችሁ፣ ስክሪኑንታችሁ ሴንድ ሴንድ አድርጎ ኮመንት አድርጉ ሁላችሁ የፈሪ ዱላ ከጀርባ ነው። በጭማጮች ናቸው። ልጁ በስራው ስለሚበልጠው ልጁ ከሱ በታች እንደሆነ ስለምታስቡ በሃይማኖት ሽፋን አድርጋችሁ ልጁ ላይ ቦት ታስደርጋላችሁ። ልጁ ኦርቶዶክስ ስለሆነ አይደለም ዜና በትክክል ስለሚያቀርብ ነው ቦት የሚገባው። ይህንን አምስት ዓመት ሙሴ ሰለሞን ዜና ሲያቀርብ የነበረው ለጴንጤ የሚቻለው እንዲ ለሁላችንም ነው እንጂ ለምንድን ነው የፈሪ ዱላ አይመስል ልጁ ከሚገባውን ነው፣ ወይም ደግሞ ከተመረጠበት ነገር አውጥታችሁ ሃይማኖት ላይ ምከቱት። ቴሌግራም ግሩፓችሁ ላይ ብሩክሉሱን ያልመረጠ ኦርቶዶክስ አይደለም። ለምንድን ነው ሃይማኖት የምታረጉት? ለምን ይህና አልፈሪ ናችሁ? እ ጴንጤዮንን ሰዎች እኮ ብሪ ምክንያቱም በጣም ብዙ ምን ሰዎች ይችላል። አባይ ግድብ ላይ ሲሰራ እኮ ሁላችንም ኮመንት አድርገናል። ሂዱ ሲለን የተለያየ ቦታ ሄደን። አሁን እንኳን ቮት ያደረጉት ብዙ ፔንቲዎች አሉ። ግን ልጁ የተመረጠው በዜና ፊልድ ሆኖ ሃይማኖት ውስጥ መጥከቱት ሰዎች ግን በጣም መጥፎና በጣም ፈሪ እንደሆናችሁ ነው የተረዳነው። አሁን ነው በጌት የሆናችሁ ሁላችሁ፣ ሂዱና ይሄው ከላይ ማሰገፍ የሙሳ ከመጣ ነው። ይህንን ሊንክ እየተጫናችሁ ገብታችሁ ቮት አደረጉት። ለሶስተኛ ጊዜ መሸለም ትልቅ ነገር ነው። በነገራችን ላይ ምናልባት አይገባውም ሊሆን ይችላል። እኔ በግሌ ሙሴ ሰለሞንን ቦታ አድርጌያለሁ። በደንብ ነው ቦታ ያደረኩት፣ ምክንያቱም ልክ ሲሸለም የእግዚአብሔርን ስም ስለጠራና አምላኩን ስላከበረ አምላኬን ስላከበረልኝ የአምላኬን ስም ጠርቶ ግሎሪ ቱ ጋድ ስላለልኝ፣ አምላኬ ደግሞ ስሙ ሲጠራ እጅግ በጣም ደስ ይለኛል። እንዴት ነው በእናትህ በየአደባባዩ የአምላክ ስም ሲጠራ ደስ ስለዚህ እውነት ወድቆ ውሸት ነግሶ የሰራ ተሸንፎ ያልሰራ አሸንፎ ነገር ግን በየአደባባዩ የጌታ የአምላክ ስም ሲጠራ ደስ ይላል። ሌላውም እኮ የረዳውን ያከናወነለትን ያገዘውን አምላኩን ነው የሚያመሰግነው። ሌላውም እኮ በየእምነቱ ባመነው ልክ የረዳውን አምላክና ፈጣሪ ጌታ ያመሰግናል። ሰው ያወቀው አደባባይ የሞቀው እውነት በዚህ ዓመት ተግቶ የሰራ ሁሉም ሰው የወደደው መረጃ በመስጠት በተለያየ መንገድ አንደኛ ሆኖ ያገኘ ነው፣ ብሩክ ኒውስ ነው። ይሄን ሀቅ አንተም ተናግረኸዋል። ነገር ግን ምን አልክ? ሙሴ የአምላኬን ስም ስለሚጠራልኝ እሱን ቮት አድርጌዋለሁ አልክ። የአምላክህ ስም የሚጠራው በሰራ ነው ባልሰራ ነው በእውነት ነው በውሸት ነው የሚጠራው? ምን ነው እረስተው ነው? አንተ ቮት አደርገዋለሁ ያልከው ልጅ የአምላክህን የእግዚአብሔርን ስም አደባባይ ላይ ስለሚጠራልህ ብቻ ሳይሆን በአደባባይ ብዙ ሰዎች ገንዘባቸው ተወስዶ ሐቃቸው ተነጥቆ ሲያለቅሱ አንተ የዛን ጊዜ የት ነበርክ? የአምላክን ስም ስለጠራ ሸፍነህለት ነው። ጽንፍ ይዛችሁ ጽንፍ መሄድ የምትፈልጉ ሰዎች ጽንፋችሁን ይዛችሁ እዛ ሁ ማለት ነው። እኔ ጴንጤ የሱስ ክርስቶስ እንደ ግል አዳኝ ያደረግኩ የመቀበሌ በጣም የሚያኮረኝ በጣም ደስተኛ የሚያደረገኝ ሰዎች መቼም አልቀይረውም፣ መቼም ዳውት አላደረገውም፣ የምጠራጠርበትም ጉዳይ የለም። በዚህ ውሳኔ በጣም ደስተኛ ነኝ። ደስተኛ እንደሆንኩኝ እንቀጥላለሁ። ከዚህም በኋላ እንደዛ ነው። ግን ጉዳዩን የሃይማኖት መልካስ ይዛችሁ ጴንጤ፣ ኦርቶዶክስ ምናምን ብላችሁ ለመከፋፈል ያሰባችሁ ሰዎች ነገራችሁን አቁሙ። አድምጡ። አሁን ላይ ቮቱ ኦልሞስት ወደ ስልሳ ሶስት ሺህ አካባቢ ይደርሰናል። ስልሳ ሶስት ሺህ በሙሉ ጴንጤ አይደለም ላችሁ ከዚህ በፊት ምንም ስራ አሰራ ጴንጤ፣ ኦርቶዶክስ፣ ሙስሊም ላችሁ ሃይማኖት ብዬ ተከተሉኝ፣ አላልኳችሁም። ሃይማኖት ብዬ መረጃ ላላቀረብኩላችሁም። ሃይማኖት ብዬም ከዚህ በኋላ አልቀርም። ጽንፍ ይዛችሁ ጽንፍ መሄድ የምትፈልጉ ሰዎች ጽንፋችሁን ይዛችሁ እዛው። አሁን እዚህ ጋር ሱቅ አለ፣ ይኸው ሱቅ አለ። እዚህ ጋር መንዙማ ይሰማችኋል። አለ መንዙማ ተከፍቷል። ሱቅ አለ፣ አለ መንዙማ ተከፍቷል። አያችሁ አይደል? እዚህ ሱቅ ላይ መንዙማ ተከፍቷል። የሙስሊም ነው ብዬ እኔ ከመግዛት ወደ ኋላ አላለሁ። አልልም፣ አልልም። ጴንጤኔን ብዬ የብሩክ ኒውስን አቅም አልክድም። እኔ መረጥኩት ብሩክ ኒውስን፣ ጎበዝ ነው። በዚህ አመት ብዙ ነገር ሰርቷል፣ ብዙ ነገር ሰርቷል። እንዴ አይምሮ ያለው ሰው አይምሮ ያለው ሰው በሃይማኖት አይደለም በሰሩት ስራ ነው የሚመዝነው። እስከ ዛሬ ድረስ እነዚህ ልጆች ለጴንቲና ለኦርቶዶክስ አይደለም ዜና ሲያቀርቡ የኖሩት፣ ለሁላችንም ለሁላችንም። ሃይማኖት የነገሩስ መግባት የለበትም ነገር እንዴ እንዴ! መብት እኮ ነው መምረጥ። ከዛስ፣ ኦርቶዶክስ ብሩክ ኒውስን ያልመረጠ ሰው ኦርቶዶክስ አይደለም? ምን አይነት ብሽቅ መሆን ነው እንዴ! ለምንድን ነው እንደዚህ የምትሆኑት? ከዛስ አዋርዱን የሚያዘጋጀው ሰውዬ እምነቱ ኦርቶዶክስ ስለሆነ ምናምን ምናምን የብሩክ ኒውስን የእንትነን የሙሴ ሰለሞንን ድምፅ ይዘጋበታል። አሁን የሙሴ ሰለሞን ድምፅ መስጫ ተዘግቷል። ከዚህ በፊትም አንድ ጊዜ ቮት አርጉ የሰራት ቪዲዮ ላይ ወደው ዌብሳይቱ ተበላሸና ማታ ከዚህ በፊትም የሚያላችሁ ሰዎች አሁን ላይ ይሰራል። ስለዚህ ገብታችሁ ድምፃችሁ መስጠት ይችላል። እንዴት አስባችሁት ነው አዋርዱን ወደ ሃይማኖት የቀየራችሁት? ኮንተንታቸውን ከሃይማኖት ጋር አይገናኝም ያሏቸው አንድ ነጥብ ዘጠኝና ሁለት ሚሊዮን ፎሎወሮችም የአንድ ሃይማኖት ተከታዮች አይደሉም። የሚወዷቸው በስራቸው የወደዷቸው የሁሉም ሃይማኖት ተከታይ ሁሉም ማህበረሰብ ነው ፎሎ ያደረጋቸው አይደለ። ስለዚህ በስራቸው አወዳድራችሁ እንትና ይሄንን ስላደረገ እንትና ከዚህ በዚህ አመት ከዚኛው እንዲህ ስለሚሻል ወይ ደግሞ በስራቸው አወዳድራችሁ ቦታ